በጣም ደብሮሻል። ፊትሽ ልክ እኮ አይደለ። የሆንሽ ነገር አለ እንዴ? አይመቅድም እባክሽ እኔን ነገር ትዩ። ህይወቴ ለምን እንደዚህ እንደሆነ ሁላ አይገባኝም። እንዴ ምንድን ነው እነዚህ ማማረር? ምን ነው ከዳኒ ጋር ደህና አይደለችም? ያ አዲስ ነገር ኖሮ ሳይሆን፣ ታውቂያለሽ፣ መቼ ምን ያህል ልጅ እንደሚፈልግ ዳኒ ደግሞ አልሰማማለ። አሁንም በሀሳቡ እንደጸና ነው። እኔ የምለው ሶስት ዓመት በትዳር መቆየት ቀልድ ነው እንዴ? ልጅ እኮ የራሱን በረከት ይዞ ነው የሚመጣው። እንዴት ነው ሀብታም ካልሆንኩ ልጅ አልወልድም የሚባለው? እኔ የአንቺ ነገር በጣም እያሳሰበኝ ነው። ብታስብበት ጥሩ ነው። እድሜ የሚባል ነገር አለ። ሴት እንደሆንሽ አስታውሽ። መቅዲ፣ ቆይሽ የምናደርግ ግራ ገባኝ እኮ። እናማ የጋራ ስኮ መሄድ የተሳቀቅኩ፣ ምክንያቱም ብሄድኩ ቁጥር ይሁል ጊዜ ጥያቄያቸው መች ነው የምትወልዱት ነው። እሚገርምሽ ነገር እነሱ ጭራሽ የሚያስቡት ከሁለት አንዳችን ሊሆን ችግር እንዳለ ነው እንጂ እኔ ልጅ እንደመውደድ ይህን ያህል ትቆያለች ብሎ አያስቡ። የማይመስል ነገር እኮ ነው። በዚህ ጉዳይ ተነጋግራችሁ መፍትሄ ማግኘት አለባችሁ። ይኸውልሽ እድሜ የሚባል ነገር አለ፣ እሱን አትርሽ። እሱ የተሻለ ነገር እስከሚኖረው ድረስ የአንቺ እድሜ መሄዱ የማይቀር ነው። ያኔ አንቺ መውለድ ሳትጂ ስትቀሪ እሱ ደግሞ ሌላ ሴት ጋር መሄዱ አይቀርም። ይህንን አውቂ። እንግዲህ እያስፈራራሽ ነው። ታውቁሻል እያስፈራራሽ አይደለም፣ እየነገርኩሽ ነው። ገባሽ? ስንት ያወራንበት እኮ ወደ ሊሰማኝ አልቻለም። እሱ ሁል ጊዜ የሚለው እኔ ኖርኩትን ኑሮ ልጆች መድገም የለባቸውም ነው። ልጆቼ ለሚጠይቁኝ ነገር ሁሉ መልስ መስጠት መቻል አለብኝ ይላል። ለሚጠይቁኝ ነገር በሙሉ መልስ መስጠት የምችል ካልሆነ ምንም የማያውቁት ልጆች እዚህ ምድር አምጥቼ ማሰቃየት አልፈልግም ነው የሚለው። በዚህ ጉዳይ ይወስናል።

ሰላም፣ አንተ ጋር ሁሉ ነገር ሰላም ነው? እኔ ጋር ሰላም ነው ግን አይኖች ሆነ ሊነግሩኝ የሚፈልጉት ነገር አለ። ተፈጠረ ችግር አለ እንዴ? መነጋገር አለብን። ስለምን ጉዳይ? ይወልዳ መውለድ አለብን። እኔ ከዚህ በላይ አልችልም። በሄድኩበት ሁሉ የሰዋት ሁሉ ልጅም ወይ ጥያቄ ንትርክ ሰልችቶኛል። ይኸውልህ እኔ እናት መሆን እፈልጋለሁ። ይሄ ምን ኖሮ ነው የምትለው ነገር እባክህ ተውልኝ። ይኸውልሽ ቲቲዬ፣ በዚህ ጉዳይ ተነጋግረን ፋይሉን የዘጋ መስሎኝ ነበር። ቆይ ዛሬ ምን አዲስ ነገር ተገኘ? በኢኮኖሚ የተሻለ ነገር ካላገኘ ልጅ መውለድ እንደማልፈልግ አልነገርኩሽም? ቆይ ዛሬ ምን አዲስ ነገር ተገኘ እያልኩሽ እኮ ነው። ምንም አዲስ ነገር አልተፈጠረም፣ ግን በቃ ልጅ የራሱን የሆነ በረከት ይዞ ነው የሚመጣው ግዴታ እኮ ልጅ ለመውለድ ሀብታም መሆን አይጠበቅብንም። ለእኔ ማሰብልኝ እንጂ የሰውን አፋልቻልኩት። አይኔ ፍቅር ሁንሽ። ቆይ ልጆቻችን ቢራቡ አንድ ቀን የሚያጎርስልን ሰው ይኖራል። ዳኒ እባክህ፣ በቃ እኔ መውለድ ፈልጋለሁ። እድሜ እንደሆነ መቆሚያ የለውም። ሁሉንም ነገር አንድ ላይ ማስተካከል አንዴ፣ አንተ ብቻ ከሆነ በቃ ሀብታም ካልሆንኩ ልጅ አልወልድም የምትለው። ይኸውልሽ ፍቅር ከቻች በኢኮኖሚ የተለየ ለውጥ እስካላ መጣን ድረስ ስለ ልጅ ባታነሺብኝ ደስ ይለኛል። አንተ ከፈጣሪ ጋር መጣላት አይሆንብህም። ለምን ይሆንብኛል? ኔነት እንደውም ወደዚህ ዓለም ስለማመጣው ፍጡር መጨነቅ ልዩ ያደርገኛል። ለሚመጣው ለማን ብዬ አኩርፋለሁ? አኩርፈሻለሁ ማለት እንዴ ነው ማለት? አንተ አታም ስቶን ድረስ እኔ መውለድ አቆማለሁ። አንተ ምን አለበት እኔ መውለድ አንተ ከምትፈልገው ሰው መርጠ

ትናንት እናትህና ውዱ ስትጨቅጭቄኝ ስትጨቅጭቄኝ ነው ያደረችው። አሁን እራሱ ማለት ነው ከእንቅልፏ ሳትነሳ እየበረርኩ የመጣሁት ድጋሚ ጭቅጭቋን እንዳደገው። ምን አጨቃጨቃችሁ ደግሞ? ያው የምታውቀው ጉዳይ ነው እምውለድ እምውለድ እምውለድ ያስቀመጠችሁ ቅሪት። ታዲያ ልክ ናት። ምን ያልክ ነው? ዋናው የትዳር ማጣፈጫ እኮ ልጅ መሆኑን አትርሳ። እኔ መች ከመውለዱ ችግር አለው አልኩት። እስኪ አስብ እስኪ አንድ ልጅ ወደ ምድር ስታመጣ ምን ያህል ነገር ማሟላት እንዳለበ አስብ። በኢኮኖሚ በሆነ ነገር ራስን ሳታደራጅ ልጅን ወደ ምድር አምጥተ ምን ልታበለው ነው ነገር? እንዴ ትምህርት ቤት ትላለህ ሕክምና ትላለህ ስንት ወጪ አለብህ? እንዴ አንዳንድ ራስን እንዳባት ማሰብ አለብህ። ሰውዬ እንዲህ የምትል ከሆነ መቼም አትወልድም። ይሄ ደግሞ ምን ማለት ነው? እድሜ የሚባል ነገር አለ። አንተ ያሰብኮ ሲሳካና ሀብታም ስትሆን የዛኔ ደግሞ ሚስት መውለድ አትችልም። አባቱ አስብበት እሺ ምን አዲስ ነገር አለ አወራችሁ አውርተና ግን ምንም የተለወጠ አዲስ ነገር የለም ማለት ምንም ሊረዳሽ አልፈለገም ዳኒን ታቂ እንደዚህ እኮ ነው አንድ በሆነ ሀሳብ ላይ ከጸና ጸና ነው። ማንም ሰው ሐሳቡን አያስቀየው። እና ምን አስብሽ? ምን አስባለሁ፣ እስኪለወጥ ድረስ መጠበቅ ነው። አረ ጥሩ! ጭራሽ እሱን ታሳምኛዋለሽ ብዬሽ ስጠብቅ አንቺ መለሰሽ ወደ እሱ ሀሳብ ትገቢያለሽ። እማሽ ታረት ጋር ይልፍታ። እሱ ያንቺ ምርጫ ነው። ቆይ ሰው ለመውለድ በየምናምን ይንከራተታል። አንቺ መውለድ እየቻልሽ ይህንን ታደርጋለሽ? እሺ ለማንኛውም፣ ማነው እሄድ። ከዚህ በኋላ ግን ምንም ነገር እንድታማክረኝ አልፈልግምሽም። አዎ፣ ይሄ ተጠና። ሰላም ሰላም። ደህና ደህና አይደለሽም። አንቺ ም ምን ም ምን ከአንቺ ጋር እንዲ እንግዲህ የሚመልስ ነገር አላየሁም። እሷን እኮ አንታያት የሚፈቅ በጣም ስለሰች እንድን የሚያደርግሽ ይህ እንጃ፣ ምን እየተሰማኝ ልናሱ ማወቅ አልቻልኩም። እና ለዳን ነገርሽ? አይ፣ አይ፣ አልነገርኩትም። አሁን ደግሞ ስደውለትም ስልክ አያነሳም። ብቻ እያቅለሸለሸኝ ስለሆነ እርግዝና እንዳይሆን እሱን የተጠራጠርኩት። የምርሽ ነው እንዴ? ይሄ እኮ ደስ የሚል ነገር ነው። ምናፈጣሪውነት በአደረገው እሺ፣ ግን ዳንኤል አውቀሽ ሆን ብለሽ ነው ከቃል የወጣሽው አስበሽበት ነው ብሎ እንዳይጣላኝ ፈርቻለሁ። አሁን ስለ እሷ ትጨነቂ ሌክ ተነሽ፣ ወደ ሆስፒታል መሄድ አለብሽ። ተነሽ። ምን? ነው ምን ዋና ነው ያመማት? ምናምን ነው የምትለው? ሲያቅለሽልሻት ነገር ሲያስመልሳት ነው። የምሬን በጣም ብዙ ስለሚያደርግ በፋይናንሻል በኢኮኖሚ ራሱ ተላጥ ነው። ግን ልጅ ከተወለደ በኋላ የራሱ በረከት ይዞ ይመጣል። አልፈልግም እኔ በጣም ደስ ብሎኛል። ደስታዬን መቆጣጠር አልቻልኩም። በቃ እኔ ልጅ እናት ለሆነ እንግዲህ እናት ልትሆኚ ነው። ማመን አቃትሻለ። በጣም ደስ ብሎኛል፣ ግን ደግሞ ፈርቻለሁ። አሁን በቃ እሱ አሁን ብዬ እቅዱ እንዳበላሸውበት ነው የሚያስበው። እንደ ያስበ ያስብ። በጣም አበዛው። አሁንስ በጣም በዛ። ይኸውልሽ መጀመሪያው እውነቱን ትነግረዋለሽ። ከዛ እንዴት ለምን ምናምን ካለ ቀጥ ብለሽ እናትሽ ጋር ትሄጃለሽ

በጣም ደስ ብሎኛል። ግን የፈራሁት የሆነ ነገር ብሎ ቅስሟን እንዳይሰብረው ነው። ትትና ምንም የማታውቅ የዋህ ልጅ ናት። ዛሬ ካስቀየማት መቼም ልትጠገናች። ብቻ ምንም ነገር ባልተፈጠረ፣ ሁሉንም ነገር በተቀበላት እና ጭንቀቷን በተገላገለች የኔ ውድ እንዴት ዋሽልኝ? ምን ትነሽው? ይሄዳሉ? ወይ ምን እያልክ ነው? ቆይ ለምንድን ነው የማላደርገው? ወይስ እኔ ለእናትነት ብቁ አይደለሽም እያልኩ አይደለም። ግን በቃ አሁን ጊዜ አይደለም ነው ያልኩ። አይደለም? እሺ፣ ምን ነው የምትለው? ኑሯችን እስኪስተካከል ድረስ ተሰወርጆልሽ፣ ኑሯችን ስስተካከል ደግሞ ተወርጆልሽ። እሺ፣ ይሄ ቃል ካንተ አፍ ከው ቆይ ብለህ ድፍረት ነው ያገኘኸው? ይሄ ነገር ድፍረት አይደለም

እና ዝም አለች። እንደዚህ ስትላት እኔ ምን ልላታ? በቃ በአሳቢ አትስማሚ ከሆነ ያረገሽውልሽ። ከዛ አበደች አበደች አበደች ማበድ ይነሳት። ትሰማለህ? አንተ ግን ምን አይነት ክፉ ሰው ነህ! አይምሮ አይሰራም እንዴ? ክፉ ለልጆች የሚያስፈልጋቸውን ማድረግ የማልችል አባት መሆን አልፈልግም። ነገር በደንብ ሰርቼ ምንም ሳይጎልባቸው ልጆች እንዲኖሩ የምፈልግ አባት ነው እኔ። በድህነት ያሳለፍኩትን ህይወት እነሱ እንዲያሳልፉ አልፈልግም። ይህን ማለት ስህተት ነው? ይህን ማለት ከእሷ ጋር የሚያጣላ ነገር ሆኖ ነው? ውድ የሾርት ሲኒማ ተከታታዮች የነበረውን ፊልም እንዴት አያችሁት? ምን አይነት ትምህርት አገኛችሁበት? ከተደሰታችሁበት፣ ከወደዳችሁት አስተማሪ ነው ካላችሁ፣ እንዲሁም ሰጡን አስተያየት ለኛ ያበረታል እና ኮሜንት መስጫ ቦክሱ ላይ ኮሜንት እንዲሰጡ ይጠይቃል። ለነበረን ቆይታ እናመሰግናለን። በሌላ ፊልም እስከሚገ መልካም ሰ